ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ቻናል ተከታታዮች? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የሰሊጥ ፍትፍት አሰራር ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሆኖ፣ ከዛ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ አብራችሁ ይሁን። ወደ አሰራሩ እንሄዳለን። በቅድሚያ ዚጋ ያዘጋጀው ሰሊጥ አለ። ሰሊጡን አፈር ጠጠር እንዳይኖረው ንጹህ አድርገን ካዘጋጀን በኋላ በመጥበሻ ወይም በምጣድ አመሳመስ እናደርገዋለን። እንቆለዋለን። በደንብ መቆላት አለበት። ሰሊጡን በደንብ አድርጌ እቆለዋለሁ። እንግዲህ ቆንጆ የጾም አማራጭ የሚሆን አሰራር ነው የማሳያቸው በሱፍ ይዘጋጃል ፍትፍት በተልባም ዛሬ ደግሞ እኔ በሰሊጥ የሚዘጋጀውን አሳያቸዋለሁ። ሀሳብ አስተታችሁን እንደ ሁሉ ጊዜ ኮሜንት ላይ ጻፉልኝ ሰብስክራይብ እያደርጋችሁ ብትቀላቀሉኝ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ሰሊጡን እንደዚህ አድርጌ አመሳመስ ካደረኩት በኋላ እንዲቀዘቅዝ እናደርገዋለን። ከዚያ በኋላ እናንተ በምታገኙት በሙቀጫ መፍጨት ይቻላል። በቡና መፍጨትም መፍጨት ትችላላችሁ። እኔ በቡና መፍጫ ፈጭቼ አሳያችኋለሁ። በደንብ ቅባቱ እስከሚወጣ ድረስ በሙቀጫ መፍጨት ትችላላችሁ። እንደዚህ አድርጌ ፈጨውና አሳያችኋለሁ። ይኸው ሰሊጡን ፈጭቸው ተመልሽ ያለው እንደምትመለከቱት ነው። ቅባቱ በደንብ እስከሚወጣ ድረስ በሙቀጫ ብታደርጉት ደግሞ የበለጠ ቆንጆ ይሆናል። ሰሊጥ እንግዲህ ለቂጣ ለዳቦ ማባያ ይሆናል። ለዛሬ ግን እኔ በፍትፍት እንዴት እንደሚሰራ አሳያችኋለሁ። ከዚህ በኋላ የሚበቃኝን ቀዝቃዛ ውሃ ሰሊጡን እንደዚህ ካዘጋጀሁ በኋላ በቀዝቃዛ ውሃ በደንብ አድርጌ እበጠብጠዋለሁ። እጃችን ታጥበን በእጃችን ማሸት እንችላለን። በደንብ እንዲቀላቅል እንዲበጠበጥልን ማለት ነው። እንደዚህ አድርጌ በደንብ እስከሚሟሟ ድረስ እበጠብጠውና እያችሁት፣ ትንሽ ወፈር ስላለብኝ ውሃ ጨምራለሁ። በጣም ውፍረም ሳይሆን በጣምም ቀጭን ሳይሆን ልክ ሱፍ እንደምንበጠብጠው ማለት ነው። ትንሿ ጨምራለሁ። ከዚያ በኋላ እንዲሰክን ትውት እናደርገዋለን። ለትንሽ ደቂቃ እንደዚህ ከበጠበጥን በኋላ ትንሽ እንዲረጋ እንተዋዋለን ማለት ነው። እዛ ንጹህ ጨርቅ በጨርቅ ማጥለል ትችላላችሁ። እንደዚህ፣ በወንፊት ጥቅጥቅ ያለ ወንፊት ካላችሁ ደግሞ በወንፊት ማጥለል ትችላላችሁ። በምታገኙት የማጥለያ አይነት እንደዚህ እናጠለዋለን። አያችሁት? ከዚህ በኋላ የደቀቀ ቀይ ሽንኩርት አለኝ። ደቆ የተከተፈ ቀይ ሽንኩርት ጨምራለሁ። በጣም ነው የሚጣፍጠው፣ ሰርታችሁ ሞክሩት። እዚህ ጋር ቃሪያና ቲማቲም አዘጋጅቻለሁ። እኔ ቲማቲሙን ስለፈለኩ ጨመርኩት። እናንተ ግን በቃሪያ ብቻ ማዘጋጀት ትችላላችሁ። አያችሁት፣ እንደዚህ አድርጌ ቃሪያ፣ ሽንኩርት፣ ቲማቲም ጨምሬ እንደዚህ ካዘጋጀው በኋላ እዚህ ጋር ቅመም ደግሞ ምን ምን እንደምጠቀም ልንገራችሁ። ነጭ ሽንኩርት አለኝ። ደቁ የተከተፈ ነጭ ሽንኩርት፣ ጤና አዳም ሶስት ፍሬ ጤና አዳም ጨፍለቅ ጨፍለቅ አድርጌ እንደዚህ አዘጋጅቸዋለሁ። የጤና አዳም ፍሬውን ማለት ነው፣ እርጥቡን። ነጭ ሽንኩርቱንና ጤና አዳሙን በትንሽ ውሃ እበጠብጠዋለሁ። ይሄ የማጣፈጫ ማለት ነው። ከዚያ በኋላ አጠለዋለሁ፣ ያዘጋጀሁት የሰሊጥ ውህድ ላይ እንደዚህ አድርጌ ጨምረውና፣ እንደዚህ ጭምቅ አድርገዋለሁ። ከዚያ በኋላ በጣም ነው የሚጣፍጠው። ከዛ ጨው እንደ ፍላጎታችን በደንብ እንደዚህ ቀላቅዬ አዘጋጀዋለሁ። ከዛ ያነሰው ነገር ጨው የሚያንሰው ከሆነ ቀምሰን እንደዚህ ካዘጋጀን በኋላ እንጀራችንን ቆራርሰን ያዘጋጀ ነው ሰሊጥ ላይ መጨመር ነው። እዚህ ጋር እንደምትመለከቱት ቁርጭ ያዘጋጀሁት እንጀራ አለ። እንጀራውን ያዘጋጀሁት ሰሊጥ ላይ ጣል ጣል እያደረገው በደንብ አድርጌ አዋህደዋለሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሀሳብ አስታችሁንም ኮሜንት ላይ ጻፉልኝ። እንግዲህ እንደዚህ በቀላሉ ፈትፍተን በተለይ ለጾም ጊዜ ሰሊጥ፣ በነገራችን ላይ እንደዚህ አዘጋጅተን አፍልተን ብንጠጣው በጣም ነው የሚጣፍጠው። ሞክሩት። እንደዚህ መሀል መሀሉ ላይ ጣልጣል እናደርግና ቆንጆ አድርገን ለአይን እንዲያምር እንደዚህ አድርጌ አዘጋጀሁት። ተመልከቱት። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ ቆንጆ የጾም አማራጭ በቀላሉ እንደዚህ አዘጋጅቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ፣ ስለምሰጡኝ ሃሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው።